እኔም ዶክተር ነኝ ያን ሁሉ ዓመታት አንገቱን ቆልምሞ ሌት ቀኑን ሰውቶ ዕድሜውን ገብሮ መጽሐፍ ስራ አንግቶ ስንቱን ከአልጋ ላይ አክሞ አስነስቶ ክቡር ያለው ዶክተር እንዴት እናያለን ያለን የሚበለው አጥቶ ይሰማል፣ መንግስት ይሰማል ወይ ህዝቤ ከደም ጋር አድሮ ከታመመ ሁሎ የምታምጥ እናት ከምጡ አገላግሎ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ ለእንጀራ ጎሎት ለቤት ከላይ ጎሎት እንዴት ይታመማል? እውነት ለመናገር አልገባንም እንጂ እንደ ሀገር ያማል። አባው ሁሉም ይቀር ለራሴ እኖራለሁ። እኔም ህይወት አለኝ። ለቤቴ ሆናለሁ። ከዛሬ ጀምሮ ነጋዴ ሆናለሁ፣ ቲክቶከር ሆናለሁ ብሎ ያቆበለት ያ የሀገሬ ዶክተር ምንድነው? ምን ሆነው እውነት ለመናገር በነገራችን ላይ እውነተኛ ታሪክ ይሁን እንገራችሁ፣ ዶክተር ጓደኛዬ ስንት የተለፋበት ስንት የጠበቅንበት እምባ እያፈሰሰ የተናነቀው ከሙያው ርቋል። መኖር ሲከብድበት ኋላ ይቆጨናል። ይችላል ያልበት ዕለት የኋላ የኋላ አድጌ ተምሬ ዶክተር እሆናለሁ ሚል ልጅ አጣንለት። ስለዚህ ይላል ነው ስለዚህ ይላል ነው ስለዚህ እላለሁ እናቴን አክሞ አባቴን አክሞ ወንድሜን አክሞ እህቴን አክሞ ሰው አርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሏል፣ አድፏል ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው የሚያገባኝ ጥያቄው የሚገባኝ በቃ እኔም ዶክተር ነኝ። ይሰማሉ መንግስት፣ በነገራችን ላይ ይሄ ጥያቄ ፍትሐዊ ጥያቄ ነው። ባለሥልጣንም ሆንን ተራውም ህዝብ ሆንን፣ ሁላችንም እንታመማለን። ልጆቻችን የሚወለዱት በሆስፒታል ነው። በዶክተሮች እጅ ነው። በነርሶች እጅ ነው። ደስ ብሎት የሚያክም ሐኪም ነርስ ለመድሃናችን ዋስትና ነው። በዛ ላይ እስከ መቼ ድረስ ነው ባለሙያዎቻችንን ወደ ውጭ ሀገር እየሰደድን የምንቀጥለው? በቃል ማለት አለብን እኮ ዶክተሮች፣ የኛው ናቸው፣ የእናንተው ናቸው። ስለዚህ ይሄ ቀን ጥያቄ ነው። ጥያቄያቸው ይመለስ፣ የሁላችንም ጥያቄ ነው። ጥያቄው እስኪመለስ ሙያዬ ባይሆንም